የገና ናው ሪያል ማድሪድ ባለዝና አሰልጣኝ ካርሎ አንቸሎቲ ከቤርናባው ጨርቅ ማቃቸውን የሚጠቀልሉበት ጊዜ ደርሷል እየተባለ ነው። አሰልጣኙ ከክለቡ ጋር እንደሚለያዩ ቀድሞውኑ ሲወራባቸው የከረመ ቢሆንም በአርሰናል የደረሰባቸው የደርሶ መልስ ሽንፈት ግን እህል ውኃቸው እንዲያጥር አድርጓል ነው የሚባለው። ሽንፈት ብቻ ሳይሆን በሰፊ የጎል ልዩነት በመድፈኞቹ መቀጥቀጣቸው፣ ተጫዋቾችን በበቂ መጠን ባለማዘጋጀታቸው ነው በሚል በስፖርት ሚዲያዎችና በደጋፊው ዘንድ እንዲብጠለጠሉ አድርጓል። ሰዎችም ጉርምሩም ታላጡም ይባላል። ለነገሩ እሳቸውም ይህን ቀድመው ሳይረዱ አልቀሩም። የሆነ ሆኖ ከሻምፒዮንስ ሊግ የተሰናበቱት አንቸሎቲ በስፔን ላሊጋ ባርሴሎናን ተከትለው ሁለተኛ ደረጃ ላይ ናቸው። ከኋላቸውም አትሌቲኮ ማድሪድ ተጠግቶ እያስደነገጣቸው ነው። በኮፓ ዲላሪ ጥሎ ማለፍ ጨዋታ ቅዳሜ ከባርሴሎና ጋር ከባድ ፊልማ ይጠብቃቸዋል። ይህ ሁሉ በሽንፈት ከተደመደመ የእሳቸውን መባረር የሚያፋጥን ነው። በዚህም ካርሊቶ አሁን ላይ ሰማይ የተደፋባቸው ይመስላል። በቀጣይ ጨዋታዎች ድል የማይቀናቸው ከሆነ፣ በተለይ ጊዜው ከባድ ሊሆንባቸው ይችላል የሚሉ ሀሳቦች አሉ። ምንም ይሁን ግን በእግር ኳስ ዓለም ከፍ ያለ ስም ያላቸው እኒህ ሰው ከማድሪድ ቢወጡ እንኳን ፈላጊ አያጡም ይባላል። ከአምስት ዓመታቸው ላይ የሚገኙት ጣሊያናዊው ካርሎ አንቸሎቲ በተጫዋችነት እና በአሰልጣኝነት የተለያዩ ክለቦች ደጅ ላይ ደርሰዋል። በጣላነኛ ቋንቋ ካርሊቶ እንዲሁም በስፔንኛ ዶን ካርሎ ይሏቸዋል። በእግር ኳስ ባስመዘገቡት ውጤት በዓለም ላይ ስማቸው ቀድሞ ከሚጠሩ እግር ኳሰኞች መካከል ናቸው። አንቸሎቲ ወደ አሰልጣኝነት ከማምራታቸው በፊት በፓርማ በሮማና በኤስ ሚላን ተጫውተዋል። ሬጂያና፣ ፓርማ፣ ጁቬንቱስ፣ ኤስ ሚላን፣ ቼልሲ፣ ፒኤስጂ፣ ባየር ሙኒክ፣ ናፖሊ፣ ኤቨርተን እና አሁን ያሉበት ሪያል ማድሪድ ለሁለተኛ ዙር አንቸሎቲ በአሰልጣኝነት ያንኳኳቸው ክለቦች ናቸው። እኒህ ገናና እስካሁን አምስት የሻምፒዮንስ ሊግ ዋንጫዎችን አንስተዋል። ይህ በአሰልጣኞች ታሪክ የመጀመሪያ ነው። በብዙ የሻምፒዮንስ ሊግ ጨዋታዎች ፍጻሜ ላይ በመድረስም የሚደርስባቸው አሰልጣኝ አልተገኘም። አሰልጣኝ ካርሎ አንቸሎቲ የፊፋ የክለቦች አለም ዋንጫ ሶስት ጊዜና ሱፐር ካፕን አምስት ጊዜ የግላቸው አድርገዋል። በጨዋታ ወቅት ካፖርታቸውን በካራባት ጢቅ አድርገው ማስቲካቸው ጋር እየተጫወቱ የሚንጎራደዱት ነገር መለያቸው ነው። እንደነ ጋርዲዮላ አይነት ብዙ ንዴት ያለባቸው አይመስሉም። ካርሊቶ በተጫዋችነት ዘመናቸው ከኤስ ሚላን ጋር እንደ አውሮፓውያን አቆጣጠር በ1989 እና በ1990 ሁለት የአውሮፓ መድረክ ዋንጫዎችን አንስተዋል። በዚህም እኒህ ጉምቱ ሰው በተጫዋችነት እና በአሰልጣኝነት ዘመን የሻምፒዮንስ ሊግ ዋንጫን ካነሱ ሰባት ታዋቂ የዓለም እግር ኳሰኞች ተርታ ተሰልፈዋል። የአማካይ ስፍራ ተጫዋች የነበሩት ካርሎ አንቸሎቲ ከጣሊያን ክለቦች በተጨማሪ ለሀገራቸው 26 ጊዜ ተሰልፈው ተጫውተዋል። በዚህም በዓለም ዋንጫና በአውሮፓ ዋንጫ ደጋግሞ ተሰልፈዋል። በ1990 ዓለም ዋንጫን ሶስተኛ ሆነው አጠናቀዋል። በጠቅላላው ለተለያዩ ክለቦችና ለጣሊያን ብሔራዊ ቡድን 468 ጊዜ ተሰልፈው ተጫውተዋል። በአሰልጣኝነት ዘመናቸው ደግሞ ከሬጂያን አንስቶ አሁን እስካሉበት ሪያል ማድሪድ 1400 ጨዋታዎችን አድርገው 833ቱን አሸንፈዋል። 305ቱን አቻ ሲለያዩ በ256 ሽንፈት አስተናግደዋል። ይህ ትልቅ ከሚባሉ ውጤቶች መካከል ነው። በተጫዋችነት ከሮማ እና ኤስ ሚላን ጋር 12 የተለያዩ ዋንጫዎችን መሳም ችለዋል። በጁቬንቱስ፣ ኤስ ሚላን፣ ቼልሲ፣ ፒኤስጂ፣ ባየር ሙኒክ እና ሪያል ማድሪድ ደግሞ ከ30 በላይ የጣሊያን ሴሪያ፣ የሻምፒዮንስ ሊግ የቡንደስሊጋ የእንግሊዝ ፕሪምየር ሊግ እና ሌሎችንም አይነት ዋንጫዎች አንስተዋል። በዚህም የፊፋ ምርጥ የእግር ኳስ አሰልጣኝነትን ክብር ጨምሮ ከሰላሳ በላይ ዓለም አቀፍ እና ሀገር አቀፍ ሽልማትና እውቅናዎችን አግኝተዋል። በእግር ኳስ የበሰለ ታሪክ ያላቸው አሰልጣኝ ካርሎ አንቸሎቲ የልጆች አባትና የልጅ ልጅ ማየት የቻሉም ናቸው። ታዲያ ይህን ሁሉ ክብር የደረቡት ባለዝናው አሰልጣኝ ለሁለተኛ ዙር እየሰሩበት ባለበት በሪያል ማድሪድ ቤት አሁን መንገራገጭ አጋጥሟቸዋል። ከዚህ ቤት የመውጣታቸውን ጭምጭምታ የሰማው የብራዚል እግር ኳስ ፌዴሬሽንም የሀገሪቱ ብሔራዊ ቡድን አሰልጣኝ አድርጎ ለመሾም ማሰቡ ተሰምቷል። ቀድሞውንም ብራዚሎች ሲመኟቸው ነበር ተብሏል። እና ምንም እንኳን ኮንትራት ቢኖራቸውም የተያዘው የውድድር ዘመን የአንቸሎቲ የሪያል ማድሪድ የአሰልጣኝነት ጊዜ ያበቃል ተብሎ ይጠበቃል። አንዳንዶቹ ደግሞ በአሰልጣኝነት ባይሆንም በሌላ የስራ ክፍል በማድሪድ ሊቆዩ እንደሚችሉ እየተናገሩ ነው። አንቾሎቲ ከአሰልጣኝነት ውጭ ሌላ መደብ ላይ ይቀጥላሉ ወይ የሚለው ደግሞ አጠያያቂ ነው። የሆነ ሆኖ ባለዝናው ሰው ካርሎ አንቸሎቲ ከማድሪድ ከወጡ መግቢያቸው ብራዚል ይሆናል የሚለው ግምት የሰፋ ነው። ተራራ ኒውስ በሌላ ጊዜ ስለ አንቸሎቲ ሰፋ ያለ ጥንቅር ይዞ ይመለሳል። ቻናሉን ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ ጋብዘናል። መልካሙን ሁሉ ተመኝን።